ሰው ነው ምታ የሚያሳዝኑኝ። እዚህ ማስቀመጥ ስላለብኝ አሁን እዚህ ላስቀምጣት ማለት ነው። ተከተሉት። ሰላም እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንኳን አደረሳችሁ። በጣም ተጠፋፋን። ዘጋዋችሁ፣ ይቅርበሉኝ፣ ይቅርበሉኝ። እንዴት ናችሁልኝ? ይህ እንግዲህ የፋሲካ ቫይቭ ውጭ ላይ ያለው የእኛ ሰፈር ቫይቭ ይመስላል። ተፍ ተፍ እያልኩኝ ነው እንግዲህ፣ በቻልኩት አቅም። እንዴት ናችሁልኝ? በእናታችሁ በጣም ተጠፋፋን። ደህና ናችሁልኝ ወይ? ሙዬ እንዴት አያችሁት? ያው ሴት ነኝ ሴት ነኝ። እና እዚህ ጋር እንግዲህ አክስቴ ቤት ነው ምሰራው ዶሮ ነኝ። ብዙ ጊዜ እዛ ይመቻል፣ ምድጃው ነው ስለሚመች እዛ ነው ምሰራው። እንደምታዩት የጭስ ምድጃ ለብቻው ስላለ በእንጨት መስራት ነው እኔ ዶሮ ደስ የሚለኝ። ከሱም በተጨማሪ ደግሞ ይሄ ምንድን ነው፣ ለሊት ደርሼ ስመጣ እኛ ግብ ውስጥ ነው አይመችም፣ እፈራለሁ ከበዛ ማሚን ቁጭ አድርጌ ማሳደሪያ ነው። እና እዚህ ከሆነ ግን ሌላ ጻሚ ሰርቶ ስላለ ከምስላማ ምሰራለሁ። ብቻ ይህን ይመስል ነበረ የበዓል ዝግጅታችን። ሰፈራችን ያምርም፣ እዩት እንዲህ ደስ እንደሚል። ማምሻው ላይ የነበረው አየር ነው እና እንዲህ ደስ እንደሚል ጽድት ያለ ሰፈር በቃ ካሜራ ማን ወንድም እየተነጫነጨ ቢሆን እዚህ ጋ አስገብቹ አትለቂውም እያለኝ የነበረ እና ንጭንጩ መከራ ነው። ብቻ ያለው ነገር ይህን ይመስላል። እስኪ ከቪዲዮ ደግሞ ተሳተፉልኝ። ላይክ፣ ሰብስክራይብ፣ ሼራችሁ አይሌ ደገፋ አድርጉኝ ነው ሁሌም እንደምጠይቃችሁ ኢዩሰንሲቱ አንዴ እንደምታምር ያው እንግዲህ ቤተሰቦች ይህ ዛሬ እንደሚታወቅ ነዋዜማ ነው። አሁን ቅድም እንዳሳዩዋቸው ሽንኩርቴ ምናምን አቁላልቻለሁኝ። ከዚህ በኋላ ደግሞ የሚሆነው ዶሮዬን ሳተኛ ብኝ በፊት ወደ መስፈሪያቸው ከመሄዳቸው በፊት አንዷን የግድ ማረድ አለብኝ። በጣም ነው የሚያሳዝኑኝ። ማረድ እራሱ አልፈልግም፣ ግን የግድ ማረድ አለብኝ። ሶ ምንድነው ማድረገው መሰላችሁ? ሌሊት ከቤተክርስቲያን መጥቼ ከማረዴ በፊት ከመታረዷ በፊት ይዤ ማስቀመጥ ስላለብኝ አሁን ይዤ ላስቀምጣት ማለት ነው። ተከተሉኝ። መስሉት ትንሽ ናቸው የቀሩትና፣ ሰባት ወይ ስምንት ናቸው የቀሩት። ከነዚህ ውስጥ የግድ ማረድ አለብን። ምክንያቱም 1900 1800 ገብቷል ዶሮ። እኛ ደግሞ በዛልክ መግዛት አንፈልግም። ቢከውዝ ቤታችን ስላለ፣ ግን ማረድ ሳልፈልግ ነው የምትታረድብኝ። ከዚህ ውስጥ አሁን የትን ደም መርጥ ራሱ ግራ ነው የገባኝ። ኤኒዌይ እስኪ ይችን እንረዳት መሰለኝ። የቤቱ ትልቋ ዶሮች ናት በጣም እንግዲህ እንዳማራጭ ይቺ ትታረድ ትችላለች፣ ግን የቤቱ ትልቁ ዶሮ ደግሞ ይቺ ናት። እንግዲህ ከማሚ ጋር እንማከርና ይቺ ትሁን ካለሽ ደግሞ ትታረዳለች። ማሚ ምን ታስቢያለሽ? ይቺ እውነት ኒማር እዚሽ እኔናት በጣም ነው የምታሳዝነው። እኔ ግን ልቀይር ይችላሉ እንዳሰብ፣ የምሬን ነው። በጣም ነው የምታሳዝነኝ። የቤቱ ትልቁ ዶሮ ይቺ ናት፣ ደግሞ ትልቋ ናት። በጣም ሲበዛ እና ግን በጣም ነው የምታምራ አታ ሲሄድሽ እናት ያንቺ ጋር አንቺ ላይም ከተፈረደ በጣም ይቅር፣ በጣም ወድሻለሁ። እሺ ለነበረን ጊዜ እንኳን አደረሰሽ። በመጀመሪያ ኧረ እንኳን አብሮ አደረሰን በዓል። እንዴት ነው ዝግጅቱ በዓል? ጥሩ ነው። እንደምታዩ ቅመም እየወቃቀጥነው፣ ቅቤ ያነጠርን ነው። እግዚአብሔር ይመስገን። ምን ተመኛለሽ? ሀገራችን ሰላም እንድትሆን በዚህ በዓል የምጠብቂሱ ነው። ዋናው የአገር ያገር ሰላም ነውና ሁሉም ደስ የሚለው አገር ሰላም ሲሆን እሺ እናቴ መልካም በዓል ብያለሁ። ለውንዳችሁ የቅቤው ሽታ ይላል እንግዲህ